ተመስገን ነው የሚባለው። አንተን ላገኝ የፈለግኩት ለሁለት ነገር። አንተ እንኳን ተረፍክን ጃባዬ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች። እንዴናችሁ ደናናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደና ነኝ። እንግዲህ ዛሬ ትሁት ድራማ ክፍል አርባ ሶስትን እየላችሁ መልቻለሁ አርባ አራትም ተለቋል። አልሰራውም ይህን ሰሞን ስለሚያመኝ ማለት ነው። እና እንግዲህ ትንሽ እዚጋ ውሃ ዳር ዘና ፈታ እያላችሁ በመካከሉ እናንተም እያወራችሁ ብታበረታቱን በጣም ደስ ይላል እላችኋለሁ ወደሚቀጥል ቪዲዮ አብረን ስንከታተል እንግዲህ እውድ ተመልካች ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ቴና ጋሼ ሞቷል ብላ መርደዋን ይዛ መጣለች። ቴና እንግዲህ በጣም ማስመሰል ቱት ቴና ማስመሰል የምትችል ሴትዬ ነች። በጣም በሚገርም ሁኔታ ከቀበሌ አስጽፌ መጥቼ ነው አንተም እንግዲህ ካሌጥም በጣም መርዶውን ስለተረዳከኝ አመሰግናለሁ ብላ ጭራሽ ካሌጥን ስታመሰግነው ነበረና፣ እስከ መቼ ድረስ ነው አንቺ እስከ መቼ ድረስ ነው አንቺ ይሄንን እንደዚህ ማስመሰል የምትችው ማስመሰልንስ? ለምንድን ነው ማቆምም ማትችው? ብሎ ካሊጥ ቱቱ እስከምትጠይቃት ድረስ ደረጃ ደርሰዋልና በጣም ነው የሚያሳፍረው። የሰው ልጅ እንግዲህ ይህን ያክል እንደዚህ ማስመሰል ከቻለ ምን ያስፈልጋል ማለት ነው። በጣም ነው ማስመሰል የምትችልበት ማለት ነው። እና በጣም ነው የሚገርመው። እና እንግዲህ ቱቱ የምትሰራው ስራ እውነትን ለመናገር በጣም የሚገርምና አንጀትን የሚያሳጥፍ በጣም ሞራልን የሚሰብር ነው። ዳኒንም እንግዲህ ዳኒም እንኳን ደህና ወጣክ ሲባል እኔም እኮ ያው ታግዥ ያለው ስለታገስኩኝ ምንም እኮ እየተሻሻልኩት ነገር የለም፣ በቃ ተርፈናል በማለት ነው ዳኒም እየተናገር ያለው። ዳኒም እንግዲህ እየተናገረ ያለው ውድ ተመልካች በነገራችን ላይ ቱቱ እንግዲህ እንደዚሁ ጥሩ ሰው እንደሆነችና መካከላቸው ቆማ ማዳኘት እንደምትችል ነው ሆና የተገኘችው። ነገር ግን ሁሉም ሰው እንደ ቱቱ ቢሆን ጥሩ ነበረና እና ቴና ግን በጣም የምትገርመነችና እንግዲህ አሁን ደግሞ በስተመጨረሻ ላይ ሽማግሌውም እኔ ምንም አልሆንኩም ወጥቻለሁ አለው በሚል ሁኔታ ነው ሽማግሌውም እየተናገረው። በዚህ መካከል ደግሞ ሽማግሌው ለምን እንደዚህ ሽማግሌውንና ዳኒን ለምን እንደዚህ ለማርከም ለምን እንደዚህ መጥፎ ደረጃ ላይ እንዲደርሱ ያደረሳት ምክንያት እንግዲህ ያው ዳኒም ዳኒንም ለውሽምነት ነው የምትፈልገው። ሽማግሌው ደግሞ ለምን እንደዚህ አረግሽ ብሎም እንዳይጠይቃት፣ ሁለተኛ ደረጃ ደግሞ ንብረቱንና የቤቱን ንብረት ፈልጋ ነው። ነገር ግን ቢሆንም ነገሮቹ በጣም ከባባድ ነገሮች እስከሚሆኑ ድረስ። ስለዚህ እንግዲህ ሁሉም ነገር ለበጎ ነው ነው የሚባለው። እንግዲህ እኛም ተቀብለናል ማለት ነው እና ድራማው በጣም የሚያስተምርና በጣም የሚገርም ቢሆንም በስተ መጨረሻ ላይ እንግዲህ እነሱ ተያይዘው ነው ሆቴል ቤት ሄደው መጠጣቸውን ዳኒና ቱቱ መጠጣቸውን እየቀመቀሙ ቴና እየቀመቀሙ ያሉት በስተ መጨረሻ ላይ ያው እንግዲህ ቱቱና ቴናን ቱቱና ዳኒ ደግሞ ለምን እንደሆነ አላቅም እየተቀራረቡ እርስ በራሳቸው የሚጠያየቁት ጥያቄ አለ። እንግዲህ ቱቱ ደግሞ ከሽማግሌው መራቅ አትፈልግም። ከዛ ጉድ ውስጥ ሽማግሌው ከወጣ በኋላ ሻይ ቤት ወሰደችው፣ ቁጭ ረገችው እንደ አቅሟ እንደ ትልቅነቷ እንደ ታላቅ አስመሰለ አንዳንድ ነገር አውሮ ተዋለች ማለት ነውና። ቱቱ በጣም ደስ ይላል። እዚ ጋ ደግሞ ዳኒ ደግሞ ቱቱን ፈጣሪሽን እየ ምትፈሪ ከሆነ እስቲ እንትን በይልኝ፣ ስራ ፈልግልኝ ስራ እንትን፣ ምንድን ነው ይቅርታ ስራ አልኩኝ። አብረን እንሆንና ያለብሽን ችግር ኤደንን ነው ያለሽበትን ችግር ንገሪኝና፣ እኔንም ተረጅኝና አብረን እንቀጥል፣ ካለንበት ቦታ አብረን እንንቀሳቀስ እያላት ነውና፣ ምንድነው ምንድን ነው ያልከው ያልከኝ ነገር የምትለው ነገር እኔ አልገባኝም ብላ ስትጠይቀው ነበረና፣ በዛን ጊዜ እንግዲህ አንቺ መቼም ሊገባሽ አይችልም የሆነ ደግሞ እሷ የሆነ ሰፕራይዝ አለኝ ብሎ ሲነግራት የምን ሰፕራይዝ ነው የምትነግረኝ ብላ ስትጠይቀው ነበረና፣ ሰፕራይዙ አባዬ ከእስር ቤት ተፈታገኘ ከጠፋበት ቤት ስት ብሎ ሲነግራት ነው እኔም ለጊዜው ጥንትን ብዬ ነበረ ታግዬ ነበረ ምናምን ብሎ ሲነግረው ነበረና ሲናገሩ ነበረና፣ በዛን ጊዜ ግን ነገር ግን ቢሆንም ነገሮቹ በጣም ከባድ እየሆኑ ነውና፣ ነገሮቹ ከባድ ቢሆንም ስለዚህ እንግዲህ አንዳንድ ነገር እውነት ነው እንዴ? አንተም ተይዘሃል እንዴ? አንተም ታግደሃል እንዴ? እንኳንም እንደና ወጣችሁ አለችና፣ አይኔ መቀጠል አልችልምም አላለችም ምንድን ነው የምታወራው ብላ ነው አንዳንድ ነገር ጣል ጣል ያደረገችው። ደኒ ደግሞ እሱ ከኤደን ጋራም መቀጠል የሚፈልግ ነው የሚመስለኝ። ነገሮቹ ግን እኔ አልገባኝም። ዳኒ ከኤደን ጋራ መኖር ይፈልጋል፣ ከቴና ጋራ መኖር ይፈልጋል። የዳኒ ነገር ወዝወዝ ነው በመካከሉ እያለው ይመስለኛል። እና የዳኒ ነገር ምንም ሊገባኝ አልቻለም፣ ምክንያቱም በአንድ ሴት እየተረጋጋ አይደለም። እንደዚህ ያልኩበት ምክንያት ዳኒ ምንድነው ቴና ካሊጥ ጋራ ስትጣላ ከቲና ጋራ ሮጦ ከቲና ጋራ ነው። ቲና ደግሞ ከሱ ጋራ ስትጣላ ሮጦ ኤደንጋ ነው። ደኒ ምን እያረገ ነው? ደኒ እኮ የካሊጥን ትዳር እኮ እየበታተነ ነው። ግን አይታወቁም እንዴ? እኔ በጣም ይገርመኛል ካሊጥ ራሱ ምን ያክል ትዕግስት እንዳለው ይገርበኛል እውነቱን ለመናገር ድራማስ፣ ከሆነ ድረስ ነው እንጂ ማለት ነው። እና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ ዛሬ ድምፄ ጥሩ ሁኔታ ላይም ባይኖር እንግዲህ፣ ጉንፋን ብርድ ነገር ስላለ በአሁኑ ሰዓት ጉንፋን እጭን ሁለት ቀን ሶስት ቀን እፍንፍን አርግቶ ይነበረና ነገሮቹ በጣም ከባድ እየሆኑ ነው እና እግዚአብሔር እንግዲህ ያቀልልን። አገራችን ኢትዮጵያ ሰላም ያድርግልን፣ ሰላምን ያወርድልን። እንግዲህ አንዳንድ ነገሮች እየመጡ ነው እየተባለ ነው የሚመጣ በሽታም፣ እግዚአብሔር እንግዲህ አገራችንን ፈውሶን ያወርድላት። አገራችን በአሁኑ ሰዓት ውርቅ እየሆነች ነው። ውድ ተመልካች እኛ እንግዲህ ህያችሁንም ባላችሁበት ቦታ አመሰግናለሁ። ምስጋና እና ክብር ባላችሁበት ቦታ ይሁንላችሁ ነው የምለው እና ይህንም ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ ስለ እውነት በጣም ደስ ይለኛል። ዩቱብ አስተልቶኛል። መቶ ፐርሰንት እንኳን አይታይም እኮ አንድ መቶ እንኳን ሰሞኑንማ ብሶበታልና ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌ ምኞቴ ነው። እንግዲህ መጠባበቂያ የሚባል ነገር አለ አይደለ? እንደዛ ለማለት አክል ነው እንጂ ዩቱብ እንኳን በአሁኑ ሰዓት አይሄ ነው የሚያስ ብለውና፣ ለምንደሆነ አላቅም። ትንሽ ቀስቀስቀዝ ብሏል። አልገባኝም። አይዶ ላይክ ምንም አላቅምና፣ በነገራችን ላይ ዩቱብ እንጫወትበታለን እንተነፈስበታለን እንጂ ወደፊት መተዳደሪያ ከሆነ ነው እንጂ እስካሁን እንኳን ጣዕሙም የለም። እና ሁላችሁንም አመሰግናለሁ። ላይክ እና ሼር ብታረጉ አመሰግናለሁ። ዩቱብ ማናጀነር ደግሞ ተመስገን ነው የሚባለው። አንተን ላገኘ የፈለግኩት ለሁለት ነገር። አንተ እንኳን ተረፍክ እንጃ አባዬ።